በአንድ ሰሞን የፍፍ ፍቅር የጀመሩት ነገር የኋላ የኋላ መዘዙ ልክ ዛሬ እንደምንነግራቸው አይነት ታሪክ ይፈጥራል። እንዲህ ለማለታችን ምክንያት የሆኑት ነገር ወደ አርባ ምንጭ እየሰማነው ነው። እጅግ አሳዛኝ ዜና ነው። ጆሯችን መቼም እንዲህ ያሉ ነገሮችን እየለመዳቸው እየተለማመዳቸው የምጥ ይመስለናል። ይች እዚህ ምስሉ ላይ የምትመለከቷ እህታችን ስሟ በአንቻየሁ በቀለ ትባላለች። ማሪነቷ አርባ ምንጭ ከተማ በተለምዶ ልማት ተብሎ በሚጠራው ሰፈር አካባቢ ነው። ሁለትና እድገቷም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 ነፍሷን በሰላም ያሳርፈውና ትናንት እንዲያ በፍቅር ከንፈው በአንድ ጎጆ የኖሩ የነበሩ ጥንዶች በዛሽ ጎጆ በፍቅር መኖር እየቻሉት ግን ለጥቂት ዓመታት ብቻ ነበር። ባቻየው ከስድስት ዓመታት በፊት ነበር ከባለቤቷ ጋር አንድ ላይ ይኖሩ ከነበሩበት ከዛ ጎጆ ብዙም ሳይቆዩ ወጥቶ የተለያዩት። ይህ ሲሆን እርሷም ልጇን ይዛ ብቻዋን ኑሯዋን መግፋቱ ከባድ ነገር ሆና ወደ እናቷ ቤት ትመለሳለች። ሁሉ ሰው ተስማምቶ ተዋዶ ተፋቅሮ ቢኖር ጥሩ ነበር። ያም ሆኖ ሳለ ግን አለመስማማቱ ላይ ግን ዝም ብሎ እርስ በእርስ እየተቋሰሉ ከመኖር ትዳራቸው የማይታከም የማይሻሉ ከሆነ በሰላም መለያየታቸው አንድ ነገር ሆኖ ሳለ እንዲህ ላለው ዘግናኝ ነገር መፈጠር ምክንያት መሆን ግን ተገቢ አይደለም። ምንም እንኳን ፈንቻየው በቀል እና ባለቤቷ ጎጇቸውን አፍርሰው ተለያይተው ሁለቱም በየራሳቸው መስመር ላይ እየሄዱ ቢሆን ቅሉ አንዳንዴ ግን በውጭ ስለመገናኘታቸው ይነገራል። መዝናኛ ቦታም በድንገት ይሁን በቀጠሮ ከተገናኙ አብረው የታዩባቸው ጊዜዎች እንዳሉ የአካባቢው ሰዎች ይጠቁማሉ። ነገሮች እንዲሆነው እየቀጠሉ ሳለ ግን ባንቻየው በቀለ ትላንት ማለትም የካቲት 14 ቀን 2017 ዓ.ም አገር ሰላም ብላ ከሚጥፏ ተነስታ እንደ ወትሮ ሁሉ ወትሯዊ ክንዋኔዎቿ ልታከናወን ሳለ ድንገት በግምት ጠዋት ከረፋሉ አራት ሰዓት አካባቢ ባል ከመኖሪያ ቤቷ ጠርቶ ወደ ውጭ ይዟት ይወጣል። ደጅ ከወጡና ትንሽ ከተነጋገሩ በኋላ ግን ነገሮች ከሰማይ ወደ ምድር ከምድር ወደ ሰማይ ይገለባበጡ ያዙ ባል እጅግ በሚያሳዝን መልኩ የልጁን እናት ይገድላትና ሕይወቷን ይነጥቃታል በለካ ቀድሞኑ የልጁን እናት ለመግደል አስቦ ኑሮ የመጣው ሕይወቷን ከነጠቃት በኋላ ወዲያውኑ በመጣበት ባጃጅ ፍትልክ ብሎ ወደ ፖሊስ ጣቢያ በመሄድ እጁን ለፖሊስ ይሰጣል የዝግጅት ክፍላችን የባንቻየው በቀለን ሞትና ከባለቤቷ ጋር ለዚህ ያደረሳቸውን ጉዳይ በተመለከተ ከቤተሰብና ከቅርብ ወዳጆቿ ተጨማሪ መረጃ ለማግኘት የሞከረው ሙከራ በባንቻየው የቀብር ስነ ስርዓት በቅዱስ ሚካኤል ቤተክርስቲያን ሊፈጸም አስክሬን ከቤት እየወጣ ከመሆኑ ጋር ተያይዞ ሳይሳካልን ቀርቷል። በዚህ ጉዳይ ሰላም፣ ውድና የተከበራችሁ የዚህ ቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ትርፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እና እኛ ፍትህ ለቀነኒ ፍትህ ለቀነኒ ስንል ነበረ። ፍትህ ለቀነኒ የተባለው እንግዲህ ሌላም ዛሬ ሌላ አዲስ ጉድ ደግሞ መጥቶላችኋል። እንግዲህ ከፊት ለፊት እንደሰማችሁት መግቢያ ላይ እንዳሰማዋችሁ ዛሬ አንድ እህታችን እንግዲህ በአርባ ምንጭ እንደዚህ የስምንት አመት ልጅ የወለደችለት አባት የልጇ አባት ባለቤቷ ሕይወቷን ነጥቋል ማለት ነው። በሚያሳዝን ሁኔታ ሐዘን ላይ ናቸው ቤተሰብ እንደምታዩት፣ ዛሬ እንግዲህ ቀብር ላይ ናቸው። በጣም ያሳዝናል። የምር ዛሬ ነው አርባ ምንጭ ሚካኤል ቤተክርስቲያን የምትቀበረው በጣም የሚገርምና ና የሚያሳዝን ነው። ይሄን አክል ተጨካክነናል ና አገራችን ምን አክል ፍትህ ስለሌለ የለ ነው ይሄ ሁሉ ነገር እየመጣብን ያለ ማለት ነው። ፍትህ ለቀነኔ ፍትህ ለቀነኔ ስንል ምንድን ነው ፍትህ የምትሉት ምናምን የምትሉት ሰዎች አላችሁ። ቀነኔ ጋር ብቻ አይደለም ይሄ ፍትህ መጠየቅ ያለብን እኛ። በቀነኔ ይብቃ በቀነኔ ይቆም ስንል የነበረው እንደዚህ እንዳይደገም ነው። ግን ያው ሀገራችን ላይ ፍትህ ስለሌለ ዛሬም ሌላ ተደግማለች። ሌላዋ እህታችን አጥተናል ማለት ነው። በልጇ አባት በባለቤቷ እና በጣም ያሳዝናል። ከዚህ በላይ ምንም አይመጣም። ኢትዮጵያን የእውነቴ ነው ምለው እስከ መቼ ነው? በጣም የሚያሳዝነው ነገር ሁሌም በባል በፍቅረኛ ሴቶች ህይወታቸውም እህቶቻችንን ማጣታችን በጣም ያሳዝናል። ወንዶችን እንድንጠላ እያደረገን ያለ ይሄም ነገር ደግሞ እየተለመደን ያለ ከለት ለት ማለት ነው። እንግዲህ እኔ ብሎ ከቤት ጠርቶ ነው ከቀኑ አራት ሰዓት ላይ አካባቢ ነው ከጠዋቱ በዛን ሰዓት በጠራራ ፀሐይ እንግዲህ ሕይወቷን ካጠፋ በኋላ እጁን ወስዶ ወደ ፖሊስ ጣቢያ ሄዶ እጁን ሰጥቷል። ምክንያቱም አስቡና ቅድን የመጣ በቃ እሷን ለመግደል ብቻ ስለሆነ ቤተሰብ በዚህ መልክ ሀዘን ላይ ቁጭ ብለዋል። እናት የሚያሳዝነው ደግሞ ለእናቷ አንድ ናት። እናቷ ሌላ ልጅም የላትም ሌላ ልጅም የላትም፣ እጅ ብቻ ናት ያለቻት ማለት ነው። እና በጣም እውነት በጣም ነው የሚያሳዝን በጣም ነው ልብ የሚሰብረው ቅስሜ የሚሰብር ነገር ነው እየሰማን ያለ ነው። በጣም ያሳዝናል። እናት አንድ ልጇን እንግዲህ በባሏ ስታጣ በጣም በሚያሳዝን በልጁ አባት። የልጁ እጣ ፋንታ ምንድን ነው የሚሆነው? ስታስቡት፣ ምን ይመስላችኋል? የዚህ ህጻን ልጅ አስባችሁታል? ገዳይ ማን ነው? የእናትህ አባትህ፣ አባትህ እናትህን ገደለ። ምንድን ነው የሚሰማው ይሄ ልጅ? ምን ይዞ ነው የሚያድገው? አባት ከስርስ ቢወጣ ለልጅ ለአባቱ ምንድን ነው ያለው ስሜት እስኪ እንደ ሰው አስቡት። በጣም ያሳዝናል። አለመግባባት ተፈጥሮ እንግዲህ ተፋተው ልጇን ይዛ እናቷ ቤት ገብታ ነበረ ማለት ነው። ተፋተው ከወለደች በኋላ ወደ እናቷ ተመልሳ ልጇን እናቷ ቤት እያሳደገች ነበረ። እንግዲህ በዚህ ምክንያት ነው ነይ ብሎ ቤቷ ድረስ ሂዶ ጠዋት በር ላይ እዛው ቤቱ በር ላይ ማለት ነው። በራሷ ቤት በጠራት በበር ላይ በባጃጅ መጥቶ ሽብላ ወጣች። እያወሩ ነበረ እዛው ላይ እንግዲህ ህይወቷን ባልሆነ ነገር ለማድረጎ ህይወቷን ካጠፋ በኋላ ሄዶ እጁን የሰጠ እዛው በር ላይ የእናቷ በር ላይ ማለት ነው እዚህ ቀብር የተቀመጡበት አሁን ለቅሶ ድንኳን ውስጥ ባሉበት ቦታ ማለት ነው ከጠዋቱ አራት ሰዓት ላይ ሰው የለም ወይ እኔ ምለው ኢትዮጵያ ውስጥ አካባቢ ሰው የለም ሰው አያገላግልም ድምጽ የለም እሷ ስትጮህ ገና ሙከራ ሲያደርግ ሲታገላት አልጮኸችም በጣም እኮ ነው የሚገርመው። ባጃጅ ውስጥ ቆሞ ነው የጠበቀ በመጣበት ባጃጅ ተመልሶ ሄደ ነው የተባለ። እንዲህ በጣም እኮ ነው የሚያሳዝነው። እውነት ተጨካክነናል ማለት ነው እኮ አንዱ አንዱን ሲገል፣ እኛ ካሜራ ይዘኑ እንደ የምንጠብቀው ብቻ አላቅም እውነት ፍትህ ለቀነኔ እያልን በቀነኔ ውስጣችን ቁስል ብሎ በቃ ከቀነኔ በኋላ ይብቃ የሴቶች ጥቃት ስንል ዛሬም እየባሰ ጆሮ ጭው የሚያደርግ ነገር አዳዲስ ነገር እየመጣ ነው። እህቶቻችን በእንደዚህ ማለቃቸው በጣም ያሳዝናል፣ በጣም ቅስም ይሰብራል። በቃ እኛ መጨረሻችን ምንድን ነው? ምንድን ነው? እስኪ ያስቡት። እናት ወልዳ ልጇን ህፃን ልጅ ስትደፈር እናያለን። እድሜያቸው ያልደረሰው እነዚህ ደግሞ እድሜያቸው የደረሰው ሀያ ቤት ያሉት ደግሞ ፍቅረኛ ይዘው ጓደኛ ይዘው በጓደኛቸው ህይወታቸው ሲያልፍ በጣም ያሳዝናል። ወይ ደግሞ በትዳር አጋራቸው በልጃቸው አባት በተለያየ ነገር ቀነኒም፣ ነፍሰ ጡር ነበረች ህይወቷ ሲያልፍ እስከ ልጇን ያጣችው በጣም ነው የሚያሳዝነው። እውነት ያማል፣ በጣም ነው የሚያመው። እኛ ለቀነኒ ብቻ አይደለም ፍትህ የምንለው ለሞላ ኢትዮጵያ ህዝብ ነው። ቀነኒ አንድ ያልፋለች ግን ይኸው የቀነኒ ከሞተች በወሯ አችኛቱም ተደገመችልን። ይህ ምንን ያሳያል? ፍትህ እንደሌለ ያሳያል። ድራማ እንደሆነ ያሳያል። መቼም የቀነኒን ይሄ ሰውዬ እያየ ነው አይደል? ይሄን ተግባር የፈጠረው የፈረጠው ሰውዬ የቀነኒን በቀጠሮ እየተራዘመ እያየ ስለሆነ ምን ይመጣል? እታሰራለሁ፣ እወጣለሁ፣ አለቀ፣ በቃ ይሄ እኮ ነው ያለው ነገር። ይነሳሳሉ፣ ይሄዳሉ፣ አንዱ ያንዱን ህይወት ያጠፋል። ምን ይመጣል? መታሰር ነው። እንታሰራለን፣ እንወጣለን፣ አለቀ፣ በቃ በኢየሱስ አይከብድም ነይ ብሎ ጠርቶ የልጅን እናት እንደዚህ ማድረግ፣ በር ላይ ለዛውን ባጃጁን አቁሞ በመጣበት ባጃጅ ተመልሶ እጁን ለፖሊስ መስጠት ማለት ተዘጋጅቶበት ነው። ሄደ በቃ እሷን ህይወቷን አጥፍቼ ዛሬ የእስር ቤት መግባት ነው የምፈልገው ብሎ አቅዶ አልሞ ሁሉን ነገር አስተካክሎ እኮ ነው የመጣ። ሄን ሰው ማሰብ ያለባችሁት ድንገተኛ እኮ ነገር አይደለም። ባጃጁንም እዛ አቁሞ ቤት ድረስ ሂዶ ከዛም ራሱ ሂዶ እጁን ቀጥታ ፖሊስ ጣቢያ ነው እየነዳ ውሰዴን ብሎ ሄደ። እና እጁን ይሰጠ። አያሳዝንም? ይሄ ምን ትላላችሁ? ማለት ይሄ በቃ የታቀደበት ይሄን ያክል ጭካኔ ይሄደናል። እና ውነት በጣም ነው የሚያመው። በቃ ሀገራችን ላይ ፍትህ እንደሌለ ሴቶች እየባካችሁ የልጃችሁ አባትም ቢሆን ምንም ቢሆን እራሳችሁን ጠብቁ ነው ምለው እኔ ከእንደዚህ አይነት ሰው በቃ ወንዶች አረመኔነት ነገርን እየተላበሱ ሂደዋሉ። ወደ አውሬነት ተቀይረዋል። ስለዚህ ባልሽም ቢሆን የልጅሽ አባትም ቢሆን ፍቅረኛም ቢሆን እህቴ ተጠንቀቂ። በቃ አሁን እንደ ድሮ አይደለም። የድሮ አባቶቻችን እናቶቻችን በዱላ እንጂ እንዲህ አይነት ነገር የለም። ቢያንስ የድሮ ቤተሰቦች እኛ ይሰማል እንትን ይማታሉ ምናምን ያሁን በቀበቶ ይገርፋሉ ሚስታቸውን ነው የሚባለው። ያአሁኑ ደግሞ ሕይወት ነው የሚያጠፋው። በጣም ያሳዝናል። እኔ ወንዶችን እንደ አውሬ እንድንጠላ ልንሆን ነኮ። እናቶች አነቡ፣ አባቶች አነቡ። ና እስከ መቼ ድረስ ነው የቀነኔ ቤተሰብ እንደዚህ እያነቡ ነው። ምንድን ነው ያሉት የቀነኔ አባት? ቪዲዮ ሰርቼላችኋለሁ። በቃ ከዚህ በኋላ በቀነኒ ይብቃ። ቀነኒ አትመለስም፣ ግን ከዚህ በኋላ ከቀነኒ በኋላ ሞት እንዲቆም ሁላችሁን ፍትህ በሉ እስከ መጨረሻ ድረስ እያሉ ናቸው። አያችሁ ግን ተደገመ። የቀነኒን ሳናገኝ ተደገመ። የሄበንን ሳናገኝ ቀነኒ መጣች። የትዝታን ሳናገኝ ቀነኒ መጣች። የስንቶቹን ሲምቦ ብርሃኑ፣ እረ ስንቱን ስንቱን እንጥራ ስንቱን በዚህ አመት በአንድ ወር ውስጥ እንኳን ስንት ሰውን እንያጣኑ? በዚህ ወራት ውስጥ ስንቶች እህቶቻችን እንያጣኑ? እረ በጣም ያማል። ለማንው አቤት የምንለው ነው ኒ ለማን ነው የሚነገረውስ? ለማን ነው የሚጮኸውስ? ለማን ነው በእናታችሁ? ወዴት ነው ፍትህ የምንለው? እንዴ አልበዛም እንዴ? ምንድን ነው የሚሻለን? መጨረሻችን ምንድን ነው ግን? እንደ ሰው እስኪ ያስቡ፣ ቆም በሉና ትንሽ። መጨረሻችን ናፈቀኝ ኔ ማለት በቃ ሴቱ ወንድን እየፈራ ብቻውን እንዲቀር እንደዛ እየተደረገ እኮ ነው። አሁን ላይ ምንድንም ይሻለን ፍትህ ጭራሽ ተደብቃለች። ይሄ እንዝላልነት የህጋችን እንዝላልነት የኢትዮጵያዊ ህግ እንዝላል መሆኑም እዚህ ጋር ያሳያል። ከእለት እለት መቼም ይህ ሰው እያየ ነው፣ በቀጠሮ በቀጠሮ ስለ ቀነኔ ሚዲያ ላይ በአሁን ሰዓት ላይ እንኳን አርባ ምንጭ ከተማ፣ የትም ገጠር ውስጥ ያለ ሰው ሚዲያ ተጠቃሚ ነው። ስለዚህ ስለ ቀነኔም እያየ እየሰማ ነው። በቃ ምን ይመጣል? ቀነኔም እንዴተበለ እስካሁን ቀጠሮ ላይ ነው የምሷን እንዲባደርግ ምንድን ነው? በቃ ይህ እኮ ነው ሰዎችን እንዲበረታቱ እየተደረገ ነው። የእኛ ህግ ወንጀለኛን እያበረታታ ነው ያለው። ያማል፣ በጣም ነፍሴ ማረህታችን ሌላ ምንም አንልም። የእውነት በጣም ከባድም ነው ያሳዝናል። ከባድ ነገር ነው። ልጅ ውስጥ በምን አይነት ሁኔታ ነው የሚያድገው? ማን ገደለ እናት ሲባል አባቱስ ምንድን ነው ያለው? ይሄ ልጅ አድጎ እኮ ነገ አባቱን ይበቀለዋል። ይህም ማወቅ አለባችሁ። አባቱ እንኳን ቢወጣ ዛሬ ስምንት አመት ነው የዛሬ አስር አመት አስራ ስምንት አመት ሀያ አመት ሲሞላው ይሄ ልጅ ይሄ ሰውዬ ከወጣ በኋላ አስቡት ምን እንደሚጠብቀው። ግን ከባድ ነው በጣም ይከብዳል።